ይህ ነው ኦልድትራፎርድ! ለብዙ ዓመታት በጨለማ ውስጥ ተዘፍቆ የቆየው ታላቁ ቲያትር። ይህ ነው አንድ ጊዜ መሸነፍን እንደነውር ይቆጥር የነበረው ማንችስተር ዩናይትድ! ሶስት ምሽቶችን ግን፣ ቀደምት ክብራቸው እንዴት እንደሚመስል ዳግም አስታውሰውናል። ከሩበን አሞሪም ስር ያለው አዲሱ ማንችስተር ዩናይትድ አስፈሪ ነው። ከብዙ የብቸኝነት ዓመታት በኋላ፣ ከጥያቄዎቹና ከስቃዮቹ በኋላ ይሄ ጊዜው ይሆን? ማንቸስተር ዩናይትድ በመጨረሻ መሆን የነበረበትን ነገር የሚሆንበት ወቅት። አውሬ የሚያስፈራ ተስፋ ወደ ሜዳ ሲገባ ተጋጣሚዎቹ እንዴት እንተርፋለን ብለው እንዲያስቡ የሚያደርግ ቡድን። ለረጅም ጊዜ ኦልድትራፎርድ በፕሪሚየር ሊግ የቀን መቁጠሪያ ላይ ምቹ ማረፊያ ሆኖ ተሰምቶ ነበር። ቡድኖች መጥተው ፍርሃቱን ተሰምቷቸው በሶስት ነጥብ ይመለሱ ነበር። ነገር ግን ሩበን አሞሪም ስር አንድ ነገር እየተቀየረ ነው። ጨለማና አስፈሪ የሆነ አዲስ ማንነት በማንችስተር ዩናይትድ ውስጥ ዳግም እየተነሳ ነው። አስረጅዎቹ በከንቱ ወሬ ሳይሆን በውጤት እየተከመሩ ነው። በሶስት ተከታታይ ጨዋታዎች ድል ቀላል ይመስላል፣ ግን ለዩናይትድ ኤቨረስት የመውጣት ያህል ነበር። ሶስቱ ወሳኝ ድሎች፣ መጀመሪያ የሰንደርላንድ ሙያዊ በሆነ መንገድ መበታተን። ይህ ድል ለዓመታት ያላየነው መዋቅር ላይ የተገነባ አስፈላጊ ድል ነበር። ከዚያም የስነልቦናዊ ለውጡ የተከሰተበት የአንፊልድ ጉዞ። የሊቨርፑል ስነልቦናዊ ምሽግ የሆነው አንፊልድ ተሰንጥቋል። ይህ ድል የባህሪና የተጋድሎ ድል ነበር። ተጫዋቾቹ በተጋጣሚያቸው ዓይን ውስጥ ተመልክተው ለመሸነፍ ፈቃደኛ ለመሆናቸውን ያሳዩበት ቅጽበት ነበር። እና አሁን ብሩና ትርምስ የበዛበት አራት ለሁለት ከብራይተን ላይ የተቀዳ ድል። ብራይተን ስህተቶችን ለማጋለጥ የሚወድ ቡድን ሆኖ ሳለ ቀያይ ሰይጣኖች ከክብር ዘመናቸው ወዲህ ታይቶ በማይታወቅ ጥቃት ምላሽ ሰጡ። የአሞሪም ስልት ግራይናይት መሰረት ሶስት ተከታታይ ድሎች የእንቅስቃሴው ኃይል እንደ ጭነት ባቡር እየተንደረደረ ነው። ነገር ግን ድሎቹ ብቻ አይደሉም። ከዋና የዋንጫ ተፎካካሪዎች ጋር በተደረጉ ከፍተኛ ጫና ጨዋታዎች ላይ የተደረጉት ትግሎች የዚህን አዲስ የአሞሪም ማንነት እውነተኛ አከርካሪ ያሳያሉ። ስለ አርሰናልና ቼልሲ ጋር ስላደረጉት ጠንካራ ብቃት እናወራለን። እነዚህ ብቃቶች የብረታ አከርካሪ ያሳዩ፣ መታጠፍ እንጂ አለመሰበርን ያመላከቱ ናቸው። ሁሉንም አላሸነፉም። አይደለም፣ ግን ቆመዋል። መጎንበስን አልተቀበሉም። መብራቶቹ ሲበሩ ይህ ቡድን አሁን የሚታጠፍ እንጂ የማይሰበር ጠንካራ መሰረት እንዳለው አሳይተዋል። ይህ ደግሞ በቅርብ ጊዜ ከታየው ተሰባሪ ካርድ ቤት ትልቅ ትልቅ ወደፊት የተራመደ እርምጃ ነው። ጥርጥበብና አዲሱ አስፈሪ ጥቃት፣ ይህን እንዴት አደረጉት? ወደ ቅጥሩ ይመልከቱ። ይህ ከአሁን በኋላ የተበታተነ በከፍተኛ ገንዘብ የከንቱነት ግዢ አይደለም። ይህ ትክክለኛ ምህንድስና ነው። አዲሶቹ ተጫዋቾች ክፍተቶችን የሚሞሉ ብቻ አይደሉም፣ ለስርዓቱ በትክክል የተሰሩ ናቸው። በግብ ክልል ውስጥ ያለውን አዲስ ሰው ውሰዱ፣ ሳኔ ላሜንስ በድንገት ግብ ማስቆጠር የጭንቀት ምንጭ ሳይሆን የልበ ሙሉነት ምንጭ ነው። ትዕዛዝ የሚሰጥ የተጋጣሚን እምት የሚከላከልና ልዩ ኦራ ያለው ሰው። ከዚያም አስፈሪው የአጥቂ መስመር፣ የፊት መስመሩ የማይታወቅ ነው። ብራያን ምቡሞ ያልተቆጠበ ኤሌክትሪክ መሰሯጭ ፍጥነት፣ ኃይልና ጎሎችን ያቀርባል። ከጎኑ ያለው ቤንጃሚን ሼሽኮ ጥሬ ኃይል ያለው የቆመ ኳስን አክሮ መያዝ የሚችልና ገዳይ ትክክለኛነት ያለው ግዙፍ ተጫዋች። ሁሉም ነገር የሚያገናኘው ደግሞ ማቲያስ ኩኛ፣ የማይገመት ትርምስ፣ በሩን የሚከፍት የብራዚላዊ ቅልጥፍና። እነዚህ ሶስት ተጫዋቾች በቡድን ዝርዝር ላይ ያሉ ስሞች ብቻ አይደሉም። እነሱ የሚሰራ አስፈሪ አጥቂ ክፍል ናቸው። እነሱ የአዲሱ ፕሪምየር ሊግ አስፈሪዎች ናቸው። የድሮ ጥበቃና የመንፈሱ ማጠንከር የቀድሞቹ ምሰሶዎች አከርካሪ ግን ጸንቷል። እሳቱ አሁንም አለ። አሁን ደግሞ ይበልጥ ደምቆ ይቀጥላል። ካዜሚሮ በመሃል ሜዳ የቁጥጥርና የጥፋት ጌታ። ብሩኖ ፈርናንዴዝ ካፒቴኑ፣ ለቡድኑ በሙሉ ስሜቱን የሚሰጥ የማይታክት ፈጣሪ። አማድ ዲያሎ ወጣቱ ተሰጥኦ አሁን በተከታታይ ድንቅ ነገሮችን እያሳየ ነው። እና መከላከሉ ድንጋይ ነው። ሉክሾ ወደ ቀድሞ ምርጥ ጥብቃቱ ተመልሷል። በግራ መስመር ላይ ኃይል ያለውና የመከላከል መልህቅ ነው ዳሎት ዳይሌክትና፣ እንዲያውም ብዙ የተቸው ሃሪው ማጓየር ሳይቀር አንድነትን በሚጮህ ልበሙሉነት እየተጫወተ ነው። እንደ ጥቅል እየተከላከሉ ነው፣ እንደ ግለሰብ አይደለም። የዳታው ምስክርነትና የስርዓቱ ፍልስፍና ይህ፣ ሮበን አሞሪም ጥቁር ጥበቡን የሰራበት ነው። ስልቶች ብቻ አይደሉም፣ የቡድን መንፈስ ነው። አንድነቱ በግልጽ ይታያል። አንዱ ለሌላው ይዋጋል። አሰልጣኙ የሰረጸው እምነት ከፍተኛ ኦክቴን ያለው የሚጠይቅ ሆኖም ተባባሪ የሆነ ስርዓት ነው። አብዛኛውን ጊዜ የሚጫወቱት በ343 ወይም 3421 ነው። ይህ የአሞሪም ስርዓት ነው። የሚሯራጡ ዊንግ ባኮች ጠባብ የመሃል ሜዳ አክሲስ እና የሼሽኮን ኳስ ይዞ የመቆየት ብቃት ተጠቅመው የሚንቀሳቀሱ የምቤሞ ና ኩኛን ጨምሮ ፈሳሽ የፊት ሶስት ከፍተኛ ጫና ሃይ ፕሬስ ነው። ፈጣን ሽግግር ነው። ና ከሁሉም በላይ ደግሞ ማሸነፍ ነው። በአይን መፈተሽ አንድ ነገር ነው፣ ግን መረጃው ዳታ የዚህን የመሬት መንቀጥቀጥ ያህል ለውጥ ያረጋግጣል። በአሞሪም ስር ማንችስተር ዩናይትድ በፈጠራ ረገድ ከመካከለኛ ደረጃ ተነስቶ በዋና ዋና የጥቃት መለኪያዎች ሊጉን እየመራ ነው። ለረዥም ጊዜ የዩናይትድ ጥቃቶች የሚገመቱ ዝቅተኛ ጥራት ያላቸው እድሎች ነበሩ። አሁን ግን የተጠበቁ ጎሎች ኤክስጂ መጠናቸው በፕሪሚየር ሊግ አናት ላይ ነው። በተጋጣሚ የቅጣት ክልል ውስጥ የጥይት ምቶችና የኳስ ንክኪዎች መጠን በከፍተኛ ሁኔታ ጨምሯል። ይህ እድል አይደለም። ይህ ከፍተኛ መዋቅር ያለው አቀባዊ የፕሬሲንግ ስርዓት ሊመጣ የሚችለው ውጤት ነው። ሆኖ መረጃው የመጨረሻውን የትግል አውድ ያሳያል ጎል ማስቆጠል ኮንቨርዥን ከፍተኛውን ኤክስጂ ቢያመነጩም የጎል ቆጠራቸው ገና የእድሎቹን ጥራት ሙሉ በሙሉ እያሳየ አይደለም ይህ የሚያመለክተው ቡድኑ አሁንም መረጋጋትን እየሰለለ በአሞሪም ፈጣን የእሳት አደጋ ስር የመጨረሻውን ኳስና የመጨረሻውን ምት እንዴት በትክክል መስራት እንዳለበት እየተማረ መሆኑን ነው የስነ ልቦናው መነቃቃት፣ የአንፊልድ ውድቀት። የዚህ ቡድንና የአሞሪም ተጽዕኖ እውነተኛ መለኪያ የሚገኘው በጥሬ መረጃ ሳይሆን በሰረጸው የቡድን መንፈስና እምነት ውስጥ ነው። ይህ ቡድን ለጋራ ዓላማ በሚታይና ተላላፊ በሆነ ቁርጠኝነት ይጫወታል። እያንዳንዱ ተጫዋች የፕሬሱ አካል ነው። እያንዳንዱ ተጫዋች የመከላከል ብሎኩ አካል ነው። ይህ አስተሳሰብ የተፈጠረው በችግር ውስጥ ሆኖ ሲሆን በዚያ የውድድር ዘመን ወሳ ወሳኝ ድል ተጠናክሯል። በሊቨርፑል ላይ የተገኘው የሁለት ለአንድ የአንፊልድ ድል የብልጠት የፈጣን የመልሶ ማጥቃት ትክክለኛነትና የመጨረሻ ሰዓት ልበሙሉነትን ያሳየ ብቃት። ከጨዋታው በኋላ አሞሪም ራሱ ስለ ቅጽበቱ ተናግሮ በክለቡ ታሪክ ውስጥ አስቀምጦታል። ትረካውን የሚቀይር ወደ ኋላ የሚመለከቱት የድል አይነት መሆኑን ተናገረ። ይህ የሰር አሌክስ ፈርጉሰን የራሳቸውን ቃላት የሚያስተጋባ ነበር። ታላላቅ ዘመናትን የጀመረው አይነት ታሪካዊ ውጤት ወደ 1999 ዓ.ም እና በኖቲንጋም ፎረስት ላይ የተገኘውን ታዋቂውን ስምንት ለአንድ ድል ያስታውሱ። ያ ድል የሶስቱን ዋንጫዎች አውራ ያጠናከረ የማንነት አዋጅ ነበር። የአንፊልድ ድል ስምንት ለአንድ ባይሆንም ተመሳሳይ ስነ ልቦናዊ ክብደት ነበረው። ለዓለምና ከሁሉም በላይ ለተጫዋቾቹ ራሳቸው የተሰጠ አዋጅ ነበር፤ የትም ቦታ በማንም ላይ ማሸነፍ እንችላለን። ያ ድል ወደ ኋላ የማይልበት ነጥብ ነበር። ቀጣዩ ፈተና የሾን ዳይች የብረት መጋረጃ። ሰንደርላንድ ወደቀ፣ ሊቨርፑል ተንበረከከ፣ ብራይተን ተሰናበተ። ሶስት ተከታታይ ድሎች። የሩበን አሞሪም ቀያይ ሰይጣኖች በማሸነፍ ማዕበል ላይ ይገኛሉ። ነገር ግን ቀጣዩስ አራተኛ ተከታታይ የፕሪሚየር ሊግ ድል? ይሄ ለመጨረሻ ጊዜ የተከሰተው መቼ መሰላችሁ? ከፌብሩዋሪ 2024 ጀምሮ። ረጅም ጊዜ ነው። ውድ ተመልካቾች ዛሬ የተነተንነው ጨዋታ ተራ ጨዋታ አይደለም። ይሄ ፈተና ነው። ቀጣዩ ተጋጣሚ ኖቲንግሃም ፎረስት፣ ወይስ የሾንዳይቹ ፎረስት ልበል? አዎ ከሾንዳይች ምን እንደምንጠብቅ ሁላችንም እናውቃለን። ግድግዳ፣ አውቶቡስ ማቆም፣ መከላከል፣ መከላከል፣ መከላከል። ትልቁ የዘመኑ ጥያቄ ይሄ ነው። ሩበን አሞሪም ይህን የብረት መጋረጃ እንዴት ነው የሚገነጥለው? የዚህ አዲሱ አውሬ እውነተኛ ብቃት የሚለካው ፈተናዎችን ሲገጥም እንዴት እንደሚፈታ ላይ ነው። አሞሪም ስልት አውጪ ብቻ አይደለም፣ እርሱ ማነቃቂያ ነው። ተሰጦ ያላቸው ሆኖም ያልተገናኙ ግለሰቦችን ወደ አስፈሪ ከምንጊዜውም በላይ አስፈሪ ወደ ሆነ ስብስብ ለውጧቸዋል። የኩራት አኳኋን ከእንግዲህ የናፍቆት ታሪክ አይደለም፣ አሁናዊ ነው። የፍርሃት መጠኑ እውነት ነው። ጥያቄው አሁን ማንችስተር ዩናይትድ ምን ያህል ጥሩ ነው የሚለው አይደለም ጥያቄው ይህ አስፈሪ አዲስ ኃይል ምን ያህል ርቀት ሊሄድ ይችላል ነው። ትንሳኤው ተጠናቋል። አደን አሁን ተጀምሯል።